አንተን ማግኘት እንድትጓጓ አድርጋል። ሴት ልጅ በተደጋጋሚ አንተን ማግኘት እንድትፈልግና ትመጣም ደግሞ በጣም ጓጉታና ናፍቃ እንድትመጣ የሚያደርግ በጣም ወሳኝ ነገር አለ። ወንድሜ ይህን ወሳኝ ነገር ካደረግ ሁሌም ናፍቃ እንድትመጣ ታደርጋታለህ። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ ሁልጊዜም ጊዜም ቢሆን ጓጉታ እንድታገኘ የሚያደርገውን ወሳኝ ነገር እነግርሃለሁ። ግን ደግሞ ሚስጥር ነው የእኛ የሴቶች ሚስጥር! ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም! ውዴና ፊዳልቲው ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ፣ በጣም አጓጊ በሆነ ሀሳብ ተመልሼ እመጣችኋለሁ። ሁልጊዜም ለምትሰጡኝ ሀሳብ አስተያየት የእውነት ከልብ አመሰግናለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቱን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች፣ ሁሌም ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ስልሳ አምስት ሺህ ቤተሰብ ደግሞ ደርሰናል፣ ክበሩልኝ። በጣም በጣም ወዳችኋለሁ፣ አመሰግናለሁ። እና ደግሞ ውዶቼ ቢቴና በታችሁ ዩልኝ ከመጀመራችን በፊት ደግሞ አንድ ሰው እንዳይቀር በእውነት እስኪ ቪዲዮን ላይክ አድርጉት። እሺ ላይክ ካደረጋችሁ መጀመር እንችላለን የመጀመሪያው ነገር ሴት ልጅ አንተ ጋር ናፍቃ ጓግታ እንደ መቼ ነው የማገኘው ረ ባገኘሁት ብላ እንድታገኝህ የሚያደርጋት ነገር ከአንተ ጋር በምታሳልፈው ጊዜ ደስ እንዲላት ካደረግ ነው አሁን ብዙ ጊዜ ሴት ልጅን ለማግኘት ከእሷ ጋር ተጻጽፎ በቃ እሺ ብላ ቀጠሮ ለመያዝ ብዙ ጥረቶችን ታደርጋለህ አይደለም እዛ ላይ በጣም ብዙ ሰዓት ትወስዳለህ ከአንተ ጋር ተመጣችብን ግን በኋላ በቃ እንዴ ከተገናኛችሁ በኋላ ያለው ነገር ላይ ብዙም ትኩረት አትሰጡት ግን ዋናው ዋናው ያ ነው። ምክንያቱም እዛ ሰዓት ላይ የምታሳያት ነገር ከአንተ ጋር በምትሆን ሰዓት ላይ የምታሳያት ነገር ነገም ከነገ ወዲያም እንድታገኝ፣ አለበለዚያ ኧረ ልጅም አላገኘውም በቃ ሁለተኛ እንድትል የሚያደርጋት ነገር ነው። እና በተደጋጋሚ ናፍቃ ጓጉታ እንድትመጣ የሚያደርጋት ነገር አብራችሁ በምትሆኑ ሰዓት ባገኘሃት ሰዓት የምታሳያት ነገር ነው። ደስ እንዲላት ካደረክ፣ ይሄን እንዴት ነው ማድረግ የምችለው ካልክል አንደኛው በማዳመጥ ነው። የምትናገረውን ነገር ስታዳምጣት፣ ሴት ልጅ የምታወራው ነገር ቫሊዩ እንዳለው ይሰማታል። በቃ የሆነ የተሰሚነቱን ነገር በጣም ትፈልጓለች። እና ነገም ከነገ ወዲያም አንተ ጋር መጥታ የሆነ የምታወራውን ነገር ነው የምታስበው። በቃ የምትሰጣት ቦታ እያልክ ስታዳምጣት ትልቅ ቦታ ስትሰጣት ስትንከባከባት፣ ትሪት ስታረጋት። ስለዚህ አብራችሁ ሆናችሁ የምትሰጣት ቦታ ላይ በደንብ አድርገ መጠንቀቅ አለብ። ልብ ውስጥ ያለውን ነገር ልታሳያት ይገባል። ስለዚህ ቦታ በደንብ ስጣት፣ በደንብ አድርገህ አዳምጣት። አብራችሁ ሆናችሁ ይሄ ጥሩ የሚባል ጊዜ አለ አይደለ? ያንን ጊዜ ስጣት በደንብ ፉል አቴንሽንን፣ ሙሉ ትኩረትን እሷ ላይ አድርገ እያየሀት ማዳመጥ ስንል ከዚህ በፊት ነግራችኋለሁ አይደለ? አንድ መጽሐፍ ላይ አብዛኛውን ፐርሰንት የሚይዘው ይሄ የምናወራው ነገር ድምጻችንን መስማት አይደለም። ይሄ ፌሻል ኤክስፕሬሽናችን አለ። ነገር ባይን ይገባል ይባላል እኮ እኛም ሀገር። እነዚህ ፊት ለፊት እያየ የምትናገረው ነገር ከፊቷ ጋር አንድ ላይ እያየ ከእጅ እንቅስቃሴዋ ጋር በቃ ሙሉ እያየሃት ምን ለማለት እንደፈለገች ነው የሚለውን በደንብ ካዳመጥካት፣ ቦታ ከሰጠሃት፣ እመነኝ በቀጣይ በተደጋጋሚ አንተን ማግኘት ደግሞ ስትመጣም ስታገኝህም በጣም ጓግታና ናፍቃ እንድትመጣ ታደርጋታለህ። ሁለተኛ የሚያዝናኑ አክቲቪቲዎችን ማድረግ ፈታ ዘና ማለት ማለት ነው። አዲስ ነገርም ሊሆን ይችላል የምትሞክሩት አዲስም ባይሆን እንኳን የሚያዝናና የሚያስቅ፣ ለምሳሌ ምግብ አብሮ መብላት ሊሆን ይችላል፣ ፊልም ማየት ሊሆን ይችላል፣ ወቅ ማድረግ ሊሆን ይችላል ለሁለታችሁ። ይህም መዝናናት የምንለው ነገር እንደየሰው ትርጓሜው ስለሚለያይ ለእናንተ እንደሰራላችሁ ዘና ፈታ የሚያደርጉ አክቲቪቲዎችን ማድረግ ከአንተ ጋር የምታሳልፈው ጊዜ በጣም ደስ እንዲላት እና ናፍቃ እንድትመጣ ያደርጋታል። ከዚህ ጋር ተያይዞ ደግሞ አዳዲስ ነገሮችን መሞከር፣ አዳዲስ ነገሮችን በምንሞክርበት ጊዜ ኖርማሊ ሰውነታችን የሚሰማው ስሜት አለ፣ ሪያክት የሚያደርግበት ነገር አለ። አዲስ ነገር ሲሆን ማለት ነው። አስተውላችሁ ከሆነ ለመጀመሪያ ጊዜ ያደረግናቸው ነገሮች፣ ለመጀመሪያ ጊዜ አዲስ ቤት፣ አዲስ የተከፈተ ቤት ሄደን ከሆነ የሆነ ምግብ ቀምሰን ከሆነ የሆነ አዲስ ነገር አድርገን ከሆነ ከነቦታው ከነሰው ምን አየሩ ቀዝቃዛ ሞቅ እንደነበረ ዝናብ እንደነበረ ምናምን ሁሉ እናስታውሳለን እና እነዚህ ነገሮች አይምሮ ላይ ደግሞ ደጋግሞ የመምጣት ትልቅ አቅም አላቸው እና ላይፍ ታይም ደግሞ ከዚህ በኋላ ባለው ጊዜ ከእሷ ጋር እንዲቀሩ የሚያደርግ የሚያስችል ስለሆነ በተቻለ መጠን ከአንተ ጋር ሆነ አዲስ ነገሮችን ብትሞክሩ ለአንተም ለእሷ ብሊሆን ይችላል አዲስ የሚሆነው ለእሷም አዲስ የሆነ ነገርን ብታደርጉ የበለጠ ከአንተ ጋር ኮኔክት እያደረጋት ይሄዳል ያ ነገር እና ያንን ባሰበች ባስታውሰች ቁጥር ለረዥም ጊዜ አንተን እንድታስታውስም ያደርጋል። ይሄ በጣም የሚያግዝ ነገር ነው። ስለዚህ ሞር ፈን የሆነ ነገር ለማድረግ መሞከር አብሮ ቀጣይ አንተ ጋር ስትመጣ ጓግታ እንድትመጣ ያደርጋታል። ለዛም ነው ኮሪሌሽንሽፕ ላይ በተለይ መጀመሪያ አካባቢ ላይ ፊልም ማየት መዝናናቱ ምኑ አደለም ራሱ ይመራችኋል እኮ ፕሮሰሱ ራሱ ይመራችኋል። እና በተቻለ መጠን ሁለታችሁንም ዘና ፈታ የሚያደርጉ የሚያስቁ፣ የሚያዝናኑ ጥሩ የደስታ ስሜትን የሚፈጥሩ ነገሮችን የሚፈጥሩ አክቲቪቲዎችን ለእናንተ እንደሰራላችሁ፣ እንደተመቻችሁ ማድረግ የበለጠ ከአንተ ጋር መሆን እንድትፈልግና በጣም ጓግታ በጣም ናፍቃ በተደጋጋሚም ደግሞ እንድታገኝ ያደርጋታል። እዚህ ጋር እሷ የምትወደው ምንድነው የሚለውን ማየት ደጋግመህ ያንን እንድታደርግ ያደርግሃል። ምንድነው የምትወደው እሷ ምን ያዝናናታል? ሆኑ ጭራሽ ፊልም ማየት የማትወድ ልጅ ፊልም፣ ሲኒማ ቤት ይዛት ትሄድክ በቃ ከዚህ በኋላ አላገኘውም እንድትል ነው የምታደርጋት። ስለዚህ በመጀመሪያ በምታወሩበት ሰዓት ላይ ምን የበለጠ እንደሚያዝናናት ማወቅና መረዳት የበለጠ ያግዝሃል። ስለዚህ በዛ መልኩ የሚያዝናኑ ፈታ የሚያደርጉ አክቲቪቲዎችን አብሮ ማድረግ እዚሁ ጋር ደግሞ አዲስ ነገርም መጨመር የበለጠ ያግዝሃል ማለት ነው። ሶስተኛ ስጦታዎችን መስጠት። አዎ ስጦታ በጣም ትልቅ ትልቅ ፓወር አለው ናፍቆት ላይ በጉጉት መገናኘት ላይ ትልቅ ፓወር አለው። የመጀመሪያ እኔ ሪኮመንድ የማደርግ ስጦታ እንድትሰጣት በየእለት ተለት ህይወቷ የምትጠቀምበት ሁል ጊዜ የምታየው ነገር ቢሆን ያንን ነገር ባየች ቁጥር ሁሉ አንተን እንድታስብ እንድታስታውስ፣ የሰጣት ቦታ እንዴት እንደሰጣሃት፣ ብቻ የአንተ ኢሜጅ እንዲመጣላት ያንተ ምስል እንዲመጣላት ያደርጋል። ይሄ በየዕለት ተዕለት ህይወቷ የምትጠቀማቸው ነገሮች አሉ አይደለም። እነዛን ነገሮች መስጠት የመጀመሪያው ነው። ምክንያቱም በየዕለት ተዕለት ህይወቷ ስትጠቀመው ታውቃለች፣ ታስታውስሃለች ማለት ነው። እኛ ሴቶች ለስጦታ እንኳን ብዙ አናስቸግርም አይደለ? አክሰሰሪዎች አሉ፣ ሰዓት አለ፣ ጆሮ ጌጥ አለ፣ ብዙ የምናደርጋቸው ነገሮች አሉ። ቦርሳ መስጠት ትችላለህ። ብቻ ብዙ ነገር ለስጦታ እንኳን አናስቸግርም እና እነዚህ ነገሮች በምትሰጣት ሰዓት ላይ እነዚህም ባረገች ቁጥር ባረገቻቸው በተጠቀመቻቸው ቁጥር ባየቻቸው ቁጥር እንድታስታውስህና አንተን ማግኘት ከአንተ ጋር ያሳለፈችውም ጊዜ እንድታስታውስና ሞር ናፍጣ እና ጓጉታ እንድትመጣም ያደርጋታል። ሌላኛው የስጦታ አይነት ደግሞ እኔ በግሌ ሪኮብ እንድማረግ ምን አይነት ነው? ዩኒክ የሆነ ስጦታ፣ ለየት ያለ ስጦታ፣ የሆነ ማንም ጋር የሌለ አይነት ስጦታ አለ አደለ? ይሄ ከስተሜድ የምንለው እንደዛ ነው የምንለው ካልተሳሳት፣ ይሄ በቃ በሰዎች ፍላጎት የሚሰሩ ዩኒክ የሆኑ ስጦታዎች ስዕሎች ሊሆኑ ይችላሉ በቃ ከአንተ ውጭ ማንንም ሰው እንድታስብ አያደርጋትም አንዳንዴ ሰዓት ያው ሰዓት ነው አይደለ ሌላም ሰው አይቶ ሰዓት ነው በቃ አለቀ ግን የሆነ ሰው አይቶ ምንድነው ይሄን ኬት ነው ያመጣሽ ኬት ነው የተሰራልሽ ማነው ያሰራልሽ ምናምን የሚለው የሆነ ለየት ያለ ስጦታ አለ አደለ ያንን በምትሰጣት ሰዓት ላይ ሰዎች ስለዛ ነገር ደግሞ ደጋግሞ ሲጠይቋት ሌላ ቦታ ላይ የሚታይ የሚገኝም ነገር ስላልሆነ በቃ እሷና አንተን የሚገልጽ ነገር ስለሆነ በጣም ደስ ይላታል እና ፐርሰናላይዝድ የሆነ ይሄ ብዙ ቦታ የማይገኝ በአንተና በእሷ የምትግባቡበት ፎቶ ሊሆን ይችላል። ለምሳሌ የራሷን ፎቶ ሊሆን ይችላል በሆነ ነገር አድርገ አሮ ነው። በቃ ብቻ ብዙ አማራጮች አሉና ስፔስፊክ ስፔሲፊክ ማድረጉን ለእናንተ ትቻለው። ብቻ ለየት ያሉ ስጦታዎችን መስጠት፣ ሌላኛው በቃ በየጊዜው አንተን እንድታስብ ሰዎች በጠየቋት ቁጥር ስለዛ ስታየውቀው አንተን እንድታስብና በቃ ሞር ናፍቃ ከአንተ ጋር ያላትን ኮኔክሽን የሚያጠናክር እንድትመጣ ናፍቃ እንድትመጣ ጓጉታ እንድትመጣ በተደጋጋሚ እንድታገኝህ የሚያደርጋት ነገር ነው። በጣም ይሰራል፣ ሞክር። አራተኛና አራተኛ በመጨረሻ ደረጃ ያስቀመጥኩልን ነገር ደግሞ ምንድነው? ሁሉንም ነገር ስለራስ አለመናገር። እርግጥ ነው የምትወዳት ልጅን ብዙ ነገር ስለራስ እንድታውቅ ማድረግ አለብን፣ መናገር አለብን። ድብቅ መሆን የለብህም። ግን አንዳንድ ጊዜ ሰዎች ጓግተውን ናፍቀውን እንዲመጡ የሚያደርግ አንድ ነገር አለ። ይህ ሚስጥራዊ መሆን በጣም ሳይበዛ ማለት ነው። ይሄንን ኮንትሮል ማድረግ መቻል አለብህ በነገር ላይ ምክንያቱም እየደበቅካት እንደሆነ ካሰበች፣ ብዙ ነገር ብትርቅም ስለምትችል አልወደደኝም፣ በቃ ለዛ ነው የሚደብቀኝ ብላ ማለት ነው። ግን በቃ የሆኑ ነገሮችን የሆነ ጊዜ ከተናገርክ፣ ሌሎቹን ደግሞ ሌላ ጊዜ፣ ሌሎቹን ደግሞ ሌላ ጊዜ እያደረግ ስትነግራት ቀስ በቀስ በሂደት ማለት ነው። ሁል ጊዜ ስትመጣ አንተ ጋር አዲስ ነገር ነው ስለአንተ ሰምታ ወይ ስለአንተ አውቃ የምትመለሰው ማለት ነው እና ያ ደግሞ የበለጠ አጓጊ ይሆንባታል። ቀጣይስ ምን ይነግረኝ ይሆን? ባለፈው እኮ እንደዚህ ያለ ቀጣይ ምን ይለኝ ይሆን እያለች የአንተን ነገር የማወቅ ጉጉት እንዲያድርባት ያደርጋል። እና አንዳንድ ጊዜ በሴቶችም በወንዶችም አለ የመጀመሪያ ቀን ተገናኝተው ከሀዝ እስከ ሁሉንም ነገር አውርተዋል። እና ይሄ ደግሞ ጥሩ አደለም። በቃ በጊዜ ሂደት ነው መተዋወቅ ያለባቸው። እንደዚህ ያለኝ፣ እኔ እንደዚህ ነው የምሰራው፣ እንደዚህ እንደዚህ እንደዚህ፣ በሴቶች በቃ በሂደት የሆነ ሰውንም እኮ ለማወቅ የሚያጓጓው የሆነ የማታውቀው ነገር ሲኖር ሁልጊዜ ጊዜ ሰውን ማወቅ አለ አይደለ? የሆነ የሚያጓጓ ነገር አለው ብቻ እና በተቻለ መጠን ሁሉንም ነገር በአንዴ ዝርግፍ አድርጋ አትናገር። በጊዜ ሂደት ትወቅት። ይህም ምን ያደርጋል? ኮኔክሽንን ይፈጥራል። ስለ አንዱ ስለነገርካት ነገር ረዥም ጊዜ ወስዳ እንድታስብበት፣ ወደ ውስጧ እንዲጻፍ፣ ውስጧ እንዲቀር ያደርጋል። ግን ከመጀመሪያ ላይ ነግርሃት የማታስታውሰው ፓርት ራሱ ይኖራል። አንተ በጣም ኢምፖርታንት የሆነ ግን የማታስታውሰው ይኖራል፣ እሷ ከመብዛቱ የተነሳ ማለት ነው። ስለዚህ እያንዳንዷን ነገር ህይወትን በየጊዜው ቀስ በቀስ ቀስ በቀስ እያክስት ነግራት እንደ መጽሐፍ ማለት ነው። በጣም እያጓጓት ከአንተ ጋር የምታሳልፈው ጊዜ፣ የምትነግራት ነገር ስለአንተ ለማወቅ በጣም ጓጉታና ናፍቃህ እንድትመጣ ያደርጋታል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? በጣም እንደወደዳችሁት እንደጠቀማችሁ አልጠራጠርም። እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ተመችቷችሁ፣ ዋውናፊ የዛሬው ደግሞ አንደኛ ነው እያላችሁ ላይክ ሳታደርጉ ልትወጡ ነበር አይደል? በቃ ተይዛችኋል። አሁን ሆኖ ሁላችሁም ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክታዉን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው